ይህ በእውነተኛ ታሪክ ላይ የተመሰረተ ነው። ኢትዮጵያ ውስጥ ገብርኤል በተባለች መንደር ውስጥ አንድ ድሃ ቤተሰብ ነበረ። አባትየው በእርሻ እና አንዳንዴ አትክልት በመሸጥ ይኖሩ ነበር። ህልም ያላቸው ሁለት ታናናሽ ሴት ልጆች ነበሯቸው። ትልቋ ሴት ዶክተር ለመሆን ፈለገች። ታናሽ ልጅ የራሷን ሱቅ ከፍታ ነጋዴ ሴት ለመሆን ፈለገች። ቤተሰቡ ዳግመኛ የተወለዱ ክርስቲያኖች ናቸው። ትልቋ ልጃገረድ አገረድ መስከረም ትሁት ነበረች። ሁለቱም ታናናሽ እህቶች ጠንካራ አማኞች ነበሩ። እንደ አለመታደል ሆኖ በድህነት ምክንያት ቤተሰባቸው ለልጃገረዶቹ ገረዶቹ ህልማቸውን እንዲደርሱ እድሎችን ወይም ሀብቶችን መስጠት አልቻሉም። በትንሿ ገብርኤል መንደር ውስጥ በአካባቢው አንድ ትምህርት ቤት ነበር። ሁለቱም እህቶች ለመማር ወደዚያ ሄዱ ታናሽ እህት ሁል ጊዜ አባቷን በቤትና በገበያ ቦታ ትረዳለች ታላቅ እህት ሁል ጊዜ በቤተ ክርስቲያን ውስጥ ትጸልያለች ቦታውን ታጸዳለች በዚያን ጊዜ መስከረም ብዙ ጊዜዋን በጸሎት መጽሐፍ ቅዱስ በማንበብ እና የጌታን መገኘት በመፈለግ አሳልፋለች የእግዚአብሔር መንፈስ በሕይወቷ ውስጥ በርትቶ ይሰራ ነበር። እሷም በመንደሩ ውስጥ ካሉት አብዛኞቹ ልጃገረዶች የተለየች ነበረች። ብዙዎቹ የኦርቶዶክስ ትውፊትን ተከትለዋል። መስከረም ግን ዳግመኛ የተወለደች የክርስቶስ አማኝ ነበረች። ምንም እንኳን እምነቷ ቢለያትም፣ ጓደኞቿ ከጨለማ ወጥተው ወደ ብርሃን መንግሥት እንዲገቡ ተጽዕኖ ለማድረግ ሞክራለች። ሆኖም፣ ጓደኞቿ ብዙ ጊዜ ውድቅ አድርገው ይሳለቁባት ነበር። አሁንም መስከረም በትዕግስት ጸጋ የተሞላችና አስተዋይ ሆና ኖራለች። ወንጌልን መስበክን እና በየዋህነት መንፈስ መጸለኝ ቀጠለች። እናም የእግዚአብሔር ብርሃን በህይወቷ ውስጥ ደምቆ ነበር። ከጓደኞቿ መካከል ሁለት ሴት ልጆች አንዳንድ ጊዜ መስከረም ለማስፈራራት ወይም በሃይማኖት ላይ ክርክር ለመጀመር ይሞክራሉ። እነዚህ ልጃገረዶች ኦርቶዶክስ ነበሩ። መስከረም በእምነቷ ምክንያት ለመቀስቀስ አልፎ ተርፎም ለመጉዳት ሞክረዋል። መስከረም እነዚህን ሁኔታዎች በሰላም እና በጸጋ ታስተናግዳለች። የእግዚአብሔር መንፈስ ከእርስዋ ጋር ነበር እና ምንም ጉዳት አይደርስባትም የኦርቶዶክስ ሴት ልጆች ሊሳለቁባት ወይም ሊያስፈራሯት ቢሞክሩም እንኳ እሷን ለመጉዳት ምንም አቅም አልነበራቸውም ጌታ ይጠብቃታልና በዚያን ጊዜ መስከረም በመንደሩ ውስጥ ጥቂት ጓደኞች ነበራት አንድ ቀን አንዲት አዲስ ልጅ ከትልቅ ከተማ መጣች ሄደን ትባላለች እሷ የተቸገረች ልጅ ነበረች ደፋር በመንደሩ ውስጥ ካሉ ሌሎች ልጆች በጣም የተለየች። ኤደን የኦርቶዶክስ እምነት ተከታይ ነበረች እና ምስራቅ በምትባል ሌላ ልጅ መስከረም ጋር ተዋወቀች። ነገር ግን አብዛኞቹ የመንደሩ ሰዎች ኤደንን አልወደዱትም። እሷ በባህላቸው ወይም በአኗኗራቸው ውስጥ የማይገባ መስሏቸው ነበር። ከከተማ ስለመጣች ሰዎች እሷን እንደኩሩ አመፀኛ እና የመንደር ባህልን እንደ ንቀት ያዩዋት ነበር። ብዙ ወላጆች ልጆቻቸው ከእሷ ጋር ጊዜ እንዲያሳልፉ አልፈለጉም። ሆኖም መስከረም በኤደን የተለየ ነገር አይታለች። ኤደን እንደ ባዕድ ብትቆጠርም መስከረም በፍቅር እጇን ዘርግታ ጓደኛ ሆነች። ኤደን ክርስቶስን እንድታውቅና የእግዚአብሔርን የጸጋ ብርሃን ልታሳያት ፈለገች። በመጀመሪያ ኤደን ተቃወመች። መስከረም ከክርስቶስ በቀር ሌላ የመዳን መንገድ የለም ስትል አንዳንድ ጊዜ ከመስከረም ጋር ተከራከረችና ሊጎዳት ሞክራለች። በኤደን ዙሪያ ያሉ የኦርቶዶክስ ሴት ልጆች ብዙ መጽሐፍ ቅዱሳዊ ዕውቀት አልነበራቸውም። እምነታቸው ከቅዱሳት መጻሕፍት ይልቅ በባህልና በትውፊት ላይ የተመሠረተ ነበር። ነገር ግን በኤደን ልብ ውስጥ አንድ ነገር መነቃቃት ጀመረ። መስከረም የኢየሱስን ስም በተናገረች ቁጥር ኤደን አንድ ኃይለኛ ነገር ተሰማት፣ በልቧ ውስጥ መንቀጥቀጥ፣ በውስጧ ነጎድጓድ አይነት። መስከረም ከወንጌል መዝሙሮች ጋር አስተዋወቃት እና ኤደን በሰማቻቸው ቁጥር ተመሳሳይ የእውነትና የሰላም ስሜት ይሰማት ነበር። አሁንም ኤደን ስሜቷን ለመደበቅ ሞከረች። በኦርቶዶክስ ጓደኞቿ ፊት ጠንክራ ለመታየት ትፈልግ ነበር። አንዳንዴም መስከረም ላይ ለመሳለቅ ትቀላቀዋለች። ከጊዜ በኋላ ግን የሆነ ነገር ተለወጠ። የመስከረም ቸርነት፣ ትዕግስት እና እምነት ኢዴን በጥልቅ ነክቶታል። ሁለቱ ልጃገረዶች ቀስ በቀስ በጣም ይቀራረባሉ እንደ እህቶች። ኤደን በመጨረሻ ስላለፈችበት ሁኔታ ተናገረች። ወደ መንደሩ የመጣችው እናቷን በድንገተኛ አደጋ በማጣቷ ነው። ማንም አልቀረላትም። መስከረምና ምስራቅ እጆቿን ዘርግታ ተቀበሏት። ምንም እንኳን የመንደሩ ኑሮ ከባድ ቢሆንም መስከረም በድህነቱ ውስጥ ብትኖርም ኤደንን መውደዷንና መተሳሰቧን ቀጠለች። ጓደኝነታቸው የጸጋ የይቅርታና የተስፋ ታሪክ ሆነ። ብርሃን ወደ ጨለማው ቦታ እንኳን መድረስ የጀመረበት ይህ ደግሞ ወደ ምዕራፍ አንድ መጨረሻ ያደርሰናል። የመስከረምና የኤደን ታሪክ መጀመሪያ ጓደኝነት፣ እምነትና ግጭት መጀመሪያ የሚገናኙበት በምዕራፍ ሁለት ጉዞዋን እንቀጥላለን የመስከረም ዕጣ ፈንታ የህይወቷ ውጣ ውረዶች። እምነትና ተጋድሎ መንገዷን እንዴት እንደሚቀርጽ ከታች ለደንበኝነት መውደድ ማጋራትና አስተያየት መስጠትን አይርሱ። እና የሚናገሩት የራሳቸው እውነተኛ ታሪክ ካላችሁ ከእኛ ጋር ያካፍሉ። ቀጣዩ ቪዲዮችን ሊሆን ይችላል። ስለተመለከቱ እናመሰግናለን እና በምዕራፍ ሁለት እንገናኝ።